ሰላም እንደምናላችሁ የኤስቪቴክ ዩቲብ ቻናል ተከታታዮች፣ ዛሬ ይዤላችሁ የመጣሁት ክፍል ሁለት የፒችትሪ አካውንቲንግ ቱቶሪያል ነው። ዛሬ የምናየው በዋነኝነት አራት ነገሮችን ይሆናል። አንደኛው ሀውቱ ሜንቴን ዩዘርስ የሚለው እናያለን። ዩዘር ከንቢ አድሚን ኦር ከንቢ ኦልሬዲ ዩዘር፣ ኖርማል ዩዘር ሊሆን ይችላል። እሱን እናያለን። ሁለተኛው ደግሞ አድሚን ከመዘገብነ ወይም ዩዘርን ከመዘገብነ አድሚን ስራ ምንድነው የዩዘር ስራ ስራስ ምንድነው የሚለው እናያለን። ያለን ከዛ በሶስተኛ ደረጃ የምናየው ሁ ዲሊት ዩዘርስ ዩዘሮችን ማን ነው ሊደልት የሚችለው ሊያጠፋቸው የሚችለው የማነው ፕሪቪሌጁ የሚለው እና ያለን በአራተኛ ደረጃ ሁ ቼንጅ ፓስወርድ ፓስወርድን መቀየር ይቻላል ወይስ መቀየር አይቻልም? ለምሳሌ አንድ ሰው እንደ አድሚን አድሚኒስትሬተር ከሆነ ዩዘር ደግሞ አድሚኒስትሬተሩ ዩዘሮችን ከመዘገበ ለዩዘሩ ፓስወርዱን ከሰጠ ስለዚህ በዛ ይገባል። ስለዚህ ዩዘር ፓስወርዱን ይቀይራል አይቀይርም የሚለውን እናያለን። እነዚህን አራት ነገሮች ለማሳየት እሞክራለሁ። እነዚህን አራት ነገሮች በደንብ ማወቅ የምትፈልጉ ቪዲዮውን እስከ መጨረሻ ተከታተሉት። ሜንቴል ላይ እንገባለን። ሜንቴል ላይ ከገባን በኋላ ዩዘርስ የሚላለን። ይህ ለመጀመሪያ ጊዜ ዩዘርን ካልመዘገብነ ለመጀመሪያ ጊዜ ለአድሚን ነው ፕሪቪሌጅ የሚሰጠው ወይ ደግሞ ፍቃድ የሚሰጠው ወይም አንድ ሰው በአድሚኑ ከገባ ነው ይሄ ፍቃድ የሚኖረው። ስለዚህ ለመጀመሪያ ጊዜ ከሆነ እናንተ የምትገቡት ይህን ነው የምታገኙት ማለት ነው። ዩዘርስ ሎጊን ማኔጀር የሚልና ቼንጅ ማይ ፓስወርድ የሚለው አክቲቭ አይሆንም። ስለዚህ እኔ ሴትአፕ ሴኩሪቲ የሚለው አንደኛው አክቲቭ ነው። ስለዚህ ይህን አንድ ጊዜ ትጫናላችሁ። ይህ የቦክስ ይከፈትላችኋል። ኒው ዩዘር የሚላለን። ስለዚህ የመጀመሪያ ስለሆነ እነዚህ ነገሮች አክቲቭ አይደሉም። ስለዚህ አንድ ዩዘር አድ እናደርጋለን፣ ደሞ ሜንቴን ወይም ሬጅስተር እናደርጋለን ማለት ነው። ስለዚህ ኒው ዩዘር የሚለውን ስንጫ ነው ፈርስት ታይም ምንድ ነው አድሚን ነው ክሬት የምናደርገው። ስለዚህ ክሬት አድሚኒስትሬተር ይለናል እንግዲህ። ስለዚህ ይሄ ስለ አድሚኑ ምን ማድረግ እንደሚችል እዚህ ጋር ይነግረናል ማለት ነው። ኤቭሪ ካምፓኒ መስት ሃቭ አን አድሚኒስትሬተር ሁ ካን ክሬት ኒው ዩዘርስ ኤንድ ኮንትሮል። እኔ ባለበት ኤስቪ ቴክ ልበለው ኤስቪ ቴክ ልበለው ስፔሊንግ ምናምን እንዳትሳሳቱ። ስለዚህ ስፔሊንግን ከተሳሳታችሁ እኔ በስሞል ነው የተጠቀምኩት፣ ስፔሊንግ ከተሳሳታችሁ ስሙንም ፓስወርዱንም ከተሳሳታችሁ አንዱ ከተሳሳታችሁ ላይ ተሰራላችሁ ይችላል በኋላ ላይ። ከዛ ምንድ ነው ፓስወርድ የራሳችሁን ፓስወርድ ስትሮንግ ፓስወርድ ታስገባላችሁ ማለት ነው። ስትሮንግ ፓስወርድ ካስገባችሁ በኋላ ከዛ ሴብ ትሉት አላችሁ። ሴብ ስትሉት አድሚን ምን እንደሚያደርግ እዚህ ጋር ፕሪቪሌጁ ወይ ደግሞ ፈቃዱን አገኘን ማለት ነው። እዚህ ጋር እነዚህ መጀመሪያ ላይ አክቲቭ አልነበሩም። አሁን ይሄኛው እነዚህ አክቲቭ ናቸው። ለምሳሌ አዲስ ዩዘር አድ ማድረግ ይቻላል። ዩዘር ኤዲት ማድረግ ይቻላል። ኮፒ ዩዘር ማድረግ ይቻላል። ዲሌት ማድረግ ይቻላል። ሬሴት ፓስወርድ ማድረግ ይቻላል። አድሚኑ ምንድን ነው ሊያደርግ የሚችለው ነው። ስለዚህ አሁን እኛ አድሚን ሌላ ዩዘር መመዝገብ ይችላል። ስለዚህ እዚህ ጋር እናስገባ ለምሳሌ ኤስቪ ዋን የሚል ስቢ ዋን የሚል ዩዘር መዝግብ። ከዛ ፓስወርዱን እናስገባ። የራሱ ነው፣ ይህን እነግረዋለን ኋላ ላይ ምን እንደሚፈጠር ታያላችሁ። እዚህ ጋ ፉል አክሰስ ማድረግ ትችላላችሁ። ሁሉንም ላሳያችሁ። ለምሳሌ እዚህ ጋ ምን እንደሚፈጠር ፉል አክሰስ ብዬ ሴቭ ላድርገው። አሁን ስቢ ዋን ሁሉንም አክሰስ ማድረግ ይችላል። ነገር ግን አድሚን አይደለም። ኦል ኤሪያ ነው። ስለዚህ ለዚህ ራሱ ፉል አክሰስ እንዲያደረግ ፕሪቪሌጅ ተሰጥቶታል፣ ወይ ፍቃድ ተሰጥቶታል። ነገር ግን አድሚኑ ሌሎችን ስራዎች ይሰራ ማለት ነው። ሌላ አንድ ዩዘር መዝገብ፣ ለምሳሌ እናንተ ለማስረዳት እስቪ ቱል ልበለው እዚህ ጋር ብዬ ፓስወርድ ራስገብ ከዛ እዚህ ጋር መጥቼ ሴሌክትድ አክሰስ ልበሉ። ሴሌክትድ አክሰስ ካልኩኝ በኋላ እዚህ ጋር የተለያዩ ኤሪያዎች አሉ። ታስክ ኤሪያ የሚል አለ አክሰስ ሌቭል የሚል አለ። ስለዚህ እኔ እዚህ ጋር ሴሌክት አደርጋለሁ ሴሌክት አደርጋለሁ። ስለዚህ ምንድነው የሚለው አሁን ሲመርጣላችሁ አንዱን አንዱ ከመረጣችሁ በኋላ ምንድነው፣ ሴሌክትድ እናድርገውና አሁን ሴሌክትድ ኤሪያ ለን ማለት ነው። ስለዚህኛው ሴሌክትድ ኤሪያ ነው አክሰስ የሚያደርገው፣ ይሄ ኦል ኤሪያ ነው። አንደኛውን ደግሞ ነን ብለን እናስገባ። ነን የሚለውን አንድ ጊዜ አድ እንበል። ኤስቪ ስሩ እንበለው፣ ከዛ ፓስወርድ እናስገባ አንድ ሁለት አንድ ሁለት፣ ከዛ ነን እንበሉ። ነን በሚልበት ሴብር አድርገው፣ ከዛ እስቲ የሚለው ደግሞ ነን አክሰስ ነው ማለት ነው። ስለዚህ እነዚህን ነገሮች በዚህ መልኩ አክሰስ ማድረግ እንችላለን ማለት ነው። ስለዚህ አሁን ምንድን ነው የአድሚኑ አድሚኒስትሬተሩ የዩዘሮችን ፓስወርድ መቀየር ይችላል። አዲስ ታይም መቀየር ይችላል። ምክንያቱም በሱ አካውንት ገብተን ስለሆነ እየሰራን ያለ ነው፣ ግን ዩዘሮች በራሳቸው አካውንት ከገቡ በኋላ ፓስወርዳቸውን መቀየር ይችላሉ። ስለዚህ ፓስወርድ መቀየር ካለባቸው የራሳቸውን ዳታ መቀየር ይችላሉ። አሁን እንዴት አድሚን የሰዎችን ፓስወርድ እንደሚቀየር ላሳያችሁ። ካልተቀየረ እነሱ ቀድሞው ካልቀየሩት ነው መቀየር የሚችለው። ስለዚህ እዚህ ጋር ለምሳሌ ስቪስሪ የሚለውን እዚህ ጋር እንድጊዜ ሪሴት ላድገው ስለዚህ ምንድን ነው የማደርገው? ኒው ፓስወርድ አስገባለሁ። ለምሳሌ ኒው ፓስወርድ አስገባ፣ በድጋሚ ድርገመው። ስለዚህ ሪሴት ላድርገው እ 12 12 ያሁን ስህተት አለው። ስለዚህ በደምብ አልሰራሁትም ማለት ነው ስ ኦኬ አው ቀይረል ኦኬ፣ ሰው ይሄን ቀይሮልኛል። ስለዚህ በዚህ መልኩ መቀየር ትችላላችሁ ማለት ነው። ስለዚህ አድሚኑ ምን ማድረግ ይችላል? ፓስወርዱን መቀየር ይችላል። ነገር ግን አሁን ይሄ ኦል አክሰስ የሚለውን ነው የቀየረው። ፓስወርዱ ተቀይሯል። ሌላኛው አድሚንም የራሱን መቀየር ይችላል ከገባ በኋላ ማለት ነው። ስለዚህ ዩዘሮች መቀየር ይችላል። ግን መቀየር የሚችለው መቼ ነው ፓስወርዳቸውን ክሬት አድርጎ እነሱ እስካልቀየሩት ድረስ ነው። ስለዚህ አንድ ጊዜ እንውጣና ዩዘር በራሱ አካውንት ይግባ። ስለዚህ ኤክስል ልበለው በዚህ ከዛ ምንድነው ነው እንደ አዲስ እንግባ። ስለዚህ እዚህ ጋር እንገባለን። ፕሪቪስ ካምፓኒ ምትላለች እሷን ስቪቴክ እንራት አለን ካምፓኒ ካለን ካሁን በፊት አሁን ዋቢ ምናምን የሚላለው ዋን በሎ ይሄ ነው ይመስለኛል። ኤስሲቢ1 አልኩት ከፈተልኝ ማለት ነው። አሁን ኤስሲቢ1 ምንድን ነው የሚያደርገው ነው ጥያቄው። ኤስሲቢ1 ምን ያደርግ ነው? ስለዚህ ሜንቴን ላይ ገብተን ዩዘር ላይ ስንገባ፣ ስለዚህ ዩዘር ሎጊን ማኔጀር የሚለው ክፍት ነው። ቼንጅ ማይ ፓስወርድ ክፍት ነው። ስለዚህ ይሄ ፓስወርድ መቀየር ይችላል ማለት ነው። ነገር ግን ይሄ ዩዘር ፓስወርዱን ለመቀየር የድሮ ሲጠቀምበት የነበረውን ፓስወርድ ማወቅ አለበት። አድሚኑን ግን ኦልሬዲ አዲስ ፓስወርድ እንዲያስገባ ነው የጠየቀው። አያችሁት ልዩነቱ? ለዚህ ነው አድሚኑ ከሆነ ኦልሬዲ አዲስ ፓስወርድ ክሬት እንዲያደርግ ነው የጠየቀው። ዩዘሩ ግን ፓስወርዱን መቀየር ከፈለገ ግን የድሮውን ፓስወርድ ማወቅ አለበት። ስለዚህ እንቀይረው። ከዛ አዲስ ፓስወርድ ሁለተኛውንም ልቀይረው። ቀየርኩት። ኦኬ ሴቭ ልበለው። ላይኛውን ፓስወርድ ካልቀየራችሁት፣ ካላወቃችሁት፣ ኦልድ ፓስወርዳችሁን ካላወቃችሁ በዩዘር አካውንታችሁ ገብታችሁ በአድሚኒስትሬተሩ ካልሆናችሁ ምን አያደርግላችሁም ማለት ነው። ፓስወርዳችሁን አይቀየርላችሁም። ስለዚህ በቃ ተቀይሯል ማለት ነው። ስለዚህ ቅድም ያስገባነው ፓስወርድ እና አሁን ያስገባነው ፓስወርድ ተቀይሯል ማለት ነው። ስለዚህ አንድ ዩዘር ምን አክሰስ ሊያደርግ ይችላል፣ ምን ሊያውቅ ይችላል የሚለውን እንደ የተለያዩ ዩዘር ስለተጠቀምን፣ ስለዚህ እዚህ ጋር ሎጊን ምን ማለት ነው። ስለዚህ በዚህ መልኩ ሌሎችን ግን መስራት ያለበትን ስራ ግን ኤስ ቪ ቴክ ውስጥ ነው ያለው። ስለዚህ የኤስ ቪ ቴክ ደግሞ ዩዘሩ ራሱ ምን እንደሆነ እዚህ ይነግረዋል ማለት ነው። ስለዚህ ዩዘር ላይ ገብቶ ዩዘር ሎጊን ሲል የራሱ የገባበትን እዚህ ጋር ያስቀምጥለታል ማለት ነው። ኮምፒተር ኔሙን እዚህ ጋር ያስቀምጥለታል የራሱ ዩዘር ኔም ደግሞ እዚህ አለ ማለት ነው። ስለዚህ በዚህ መልኩ አንድ ዩዘር ገብቶ ፓስወርዱን ራሱ ሪሴት ማድረግ ይችላል። ነገር ግን አድሚን ግን ሁሉንም ነገር አክሰስ ማድረግ ይችላል ማለት ነው። ስለዚህ ዛሬ ይሄን ያየ ነው እንግዲህ። በቀጣይ ደግሞ ክፍል ሶስትን ይዤላችሁ እመጣለሁ። ሰላም እና ፍቅር ለሀገራችን ያድርግልን እያላችሁበት ሰላማችሁ ይብዛል።